ታርቀን አይደለም። አብርሽና እሩታ በመሃል እንደምታቁት ተጣልተው ነበረ እና በራስ በራሳቸው መበሻሸቅ ነበረ እና የሶስተኛ አካል ምናምን ሲያስገቡ ምንድን ያደረገው አብርሽ ፍቅር ጋር ደወለልኝ ነው የምትለው እንግዲህ፣ ደውሎልኝ ነይ፣ አኔና አንቺ እንደ ፍቅረኛሞች ታርቀናል ብለን የውሸት ቪዲዮ እንስራ ከዛ እርታ ስለምትቀና ወደ ሕይወት ትመጣለች ወደ ቤት ምናምን ብሎ እንደ ቀልድ የጀመሩት ሩታን ለማስቀናት የጀመሩት ነገር ነው እንጂ እኔን አብርሽ አልታረቅንም፣ እና ቤስት ጓደኛ ሞች ነን መቼም እንታረቅ አንችልም ብለዋል ብላለች ማለት ነው ፍቅር። አብርሽም እሱን አይደገሙ የራሱ እን እንዴት እንደዚህ ታስቢያለች ምናምን ብሎ ይላል ብዬ ስጠብቅ ምንድን ነው ያለው? አዎ ልክናት ፍቅር እንዳለቻቸው ነው። እኔና ፍቅር ምንም ምንም አይነት ነገር የለንም እና አብራኝ እንድትሰራ ያደረግኳት እኔ ራሴ ነኝ። ደውዬላት ብቻዬን ያለሁት እና ነስቲ አብረን ቪዲዮ እንስራ፣ ምናልባት እየታረቅን ስለሚመስላት ሩታ ቀንታ ትመጣና ትታረቀኛለች ብዬ ስላሰብኩኝ ፍቅርን አስገድቼ ወይንም ለምኛት አሳምኛት እንደ ፍቅረኛሞች ሆነን እንድንሰራ አድርጊያት ነው እንጂ ምንም አይነት ፍቅር በማካከላችን የለም ብለዋል። እንግዲህ ፕራንክ እያደረጉ ያሉት እነማን እንደሆን አላውቅም። ማለት እኛ ተመልካቾችን ኦውደንስ ነው ወይስ እርስ በርሳቸው ነው ግራ ያጋባኛል ማለት ነው እና አላውቅም፣ እንዴት ምን እያሰቡ እንዳሉ እና በጣም ነው የገረመኝ ማለት ቪዲዮዋቸው እንደዛ አይመስልም አይደለ፣ የምር ነው የሚመስለው። በተለይ ትዝካላቸው ካላችሁ የመጀመሪያ ቀን ሲገናኙ ፍቅር ስታየው በጣም ትፈራ ነበር፣ ትሽኮረመም ነበር። እና ውሸት ከሆነ እንዴት ቻለችበት መተወኑን? ማለት ነው የምር። በዛ ላይ ስልኳ ላይ የእሱን እስክሪንሾት የፎቶውን ስልኳ ላይ አድርገው ነበር እና እንዲህ እስካሁን ፎቶ አላጠፋሽው ምናምን ብሎት ያደንቃት ሁላ ነበረ። ብቻ ግን እንጃ በተለይ መጀመሪያ የተገናኙበት ቀን ፍቅራቸው የእውነት ነው የሚመስለው። ግን እንደዛ በዛ ልክ እያስመሰሉ ከሆነ እውነትን በጣም ታክኖበታል ማለት ነው። ነገር ግን እኔ ብዙ ጊዜ ተጠራጣሪ ነኝ፣ ቪዲዮዎችን ቶሎ አላምንም። ነገር ግን የአብርሽን እና የፍቅርን የመጀመሪያ ቪዲዮ አይቼ በቃ እንድታረቁ ወደው ነው ያመንኩት። ምክንያቱም በቃ ስታዩቸው አኳኋናቸው ራሱ በቃ እውነት እንደሆነ ነው የሚያስታወቀውና በጣም ደስ ብሎን ነበረ። ነገር ግን አሁን ላይ እንደሰማችሁት ነው ሩታን ለማስቀናት ብለው የዘየዱት ዘዴ ነው እንጂ የምር እንዳልታታረቁ ወይም ደግሞ ፍቅረኛሞች እንዳልሆኑ ነው እንግዲህ የተናገሩ ያሉት። በጣም የገረመኝ ነገር ደግሞ ምንድን ነው ፉፉ ይሄን ነገር አያውቅም? መጨረሻ አካባቢ ቀጥረውም ነበረ ሩታም ፉፉ መጥተው ነበረ። ፉፉ ምንድን ነው ያለችው እውነቱን ወቀው እና እኔ ከአብርሽ ጋር ስሰራ የነበረው ሩታን ወደ አብርሽ እንድትመጣ ለማድረግ ነው እንጂ የአብርሽ ጋር ታርቅ ያለ ምናምን ብላ ስታሳምነው ነበር። እና እሱ ሊያምናት አልፈለገም። እኔ በሱ አልፈርድም። አንደኛ ሊያምናት አልፈለገም እና እሺ ልመንሽ ልበልና አንቺ የአብርሽን ፍቅር ወይንም የሩታን ፍቅር ለመታደግ የራስሽን ህይወት በትነሽ ሄድሽ። ስለዚህ እኔ የሚሰማኝ አንቺ ለእኔ ቦታ እንደሌለሽ ነው፣ እንጂ የእነሱ ከአብርሽ ጋር ያለሽ ነገር እውነት ነው ውሸት ነው ምናምን ብዬ ውስጥ አልገባም። ምንም አለ ምንም ለውሸትም ሄድሽ ለእውነትም ሄድሽ። ነገር ግን የሄድሽው የራስሽን ነገር ለእኔ ያለሽን ነገር ትተሽ እኔን ረግጠሽኝ እሱ ነይ የሰው ቤት ለመስራት ብለሽ የራስሽን ቤት አፈርሰሽ ሄድሽ ነው ያለው። እኔ በክፉ አልፈርድም፣ እውነቱን ነው። ምክንያቱም እዛ ጋ አብርሽና ሩታን ለማስታረቅ ከሆነ ሄደችው፣ እዚህ ጋ ፉፉን አሳዝነዋለች፣ ብዙ ብዙ ነገር በድለዋለች። ስለዚህ የሰው ደግሞ የራሱን ቤት እያፈረሰ የሰው ቤት መስራት የለበትም። ደግሞ ሰውን ማስታረቅ ያለባቸው ይሄ በቅናት በምናምን አይደለም፣ አደለ እንደ ማለት። ጭራሽ ይሄ ነገር እልህ ነው። እሷም ያለችው እንደዛ ነው። እኔ ሩታን ለማስቀናት ቢሄድም ሩታ ግን አይደለም ቀንታ ልትመለስ ጭራሽ ባሰባት። ጭራሽ በቃ ታርቋል ብላ ስላሰበች እሷም የራሷን ህይወት ጀመረች ነው ያለችው። እና ምን አይነት ነገር ነው ይሄ? ማለት ሰው ካጠፋ አብረሽ ሩታን ከፈለጋት ተንበርክኮም ይሁን የፈለገውን ትልልቅ ሰውም ጠርቶ ይሁን ቤተሰብንም ጠርቶ ይሁን በቃ አስታርቁኝ ብሎ እሪ ማለት አለበት እንጂ ሩታ እንድትታረቀው ብሎ እንዴት ነው በሌላ ሰው የሚያናድጃት? የቁድሩ የቀረ ነገር ነው ሲጀምር። ይሄ መቼም ልክ ሆኖ አያውቅም አይደል እንዴ። ምክንያቱም እኔ የሆነ ሰው ተወደኛለች ብሎ ከአስር ሰው ጋር ካየሁት ጭራሽ ይሄ ሰው እንደማይፈልገኝ ወይም ይሄ ሰው እንደማይረባ ነው እንጂ የማስበው። እንዴት ነው ከብዙ ሰው ጋር ስላለ፣ ወይኔ እሱ ተፈላጊ ነው፣ እኔ ብተውም ሌላ ሰው ያገባዋል፣ ስለዚህ ከዚህ ጋር ልሆን ብላ እንድትመጣ ነው። ሴቶች እኮ እንደዛ ያስበውም እኮ ምን አስበህ ነው ማለት ሩታን? ለማናደድ ፍቅር ከፍቅር ጋር የውሸት መታረቅ ምን አመጣው? ጭራሽ ታሰሚ እኔ እውነት ስማርት ትመስለኝ ነበር፣ አብርሽ ማለት ነው። ስማርት ትመስለኝ ነበር ግን በዚህ ሀሳብ በጣም ነው ያሳከኝ ማለት ነው እን ጭራሽ ከፍቅር ጋር ከድሮ ፍቅረኛ ጋር ሆነህ ታርቅ ያለው ብለህ የሚገራረን ቪዲዮ እየሰራህ እንዴት ነው? እሷ ጭራሽ ተናዳ መታ የምትታረቅህ እንዲህ ይሄ የሌለ ነው የምር። እንዴት እንዳሰብከው ራሱ አላቅም። ነው በቃ ተፈላጊ ነኝ። አንዳንድ ሰው ግን በነገራችን ላይ እንደዚህ ናቸው፣ ማለት ከብዙ ሰው ጋር ስለዋሉ በቃ ሰው ዋው፣ ይሄ ሰው ፈላጊ ያለው፣ ይሄ ሰው ብዙ አድናቂ ያለው ምናምን የሚባል ይመስላቸዋል ነው ግን፣ ይሄ ሰው ማንም ሰው ዝም ብለ ሊወደ ይችላል፣ ለትዳር ወይ ለፍቅር ግን ምርጫው ያደርገ ምክንያቱም ፍቅር እምነትን ይጠይቃል። እምነትን ማለት ነው። እምነት ደግሞ ከሶስት፣ ከአራት፣ ከአምስት ሰው ጋር የተሆነ አይደለም። ላመንክበት ነገር መሞት ነው ማለት ነው። እሩታን ከፈለግካት ከፍቅር ጋም ያለህን ነገር እርግፍ አድርገህ ከሁሉም ጋ ያለህን ከጽጌ ጋም ያለህን ነገር እርግፍ አድርገህ ማድረግ የነበረብህ ምንድን ነው? እሩታን መከተል ብቻ። አልፈልግህም ብትልህ ራሱም ቪዲዮ መስራት ካለብህ ብቻህም ቪዲዮ መስራት ነበር ያለብህ እንዴ ከሴት ጋር ካልተሆነ ካፕል ካልተሆነ ቪዲዮ አይሰራም? እንዴ በደንብ ይሰራል። እንዴ አሁን እኮ አንተ ብቻ መስራት እራሱ ትፈራለህ መሰለኝ። ማለት በቃ ቪዲዮ ለመስራት የሆነ ካፕል ብቻ ነው የሚያስፈልገው? ኖ። ምክንያቱም አንተ ሩታን ላስቀና ብለ ከፍቅር ጋር በሆንክበት ጊዜያት በሙሉ የሩታን ጨጓራ ልጠህ ልጠህ ወደ ማትፈልግበት ህይወት ነው እንድትገባ ያደረጋት በልህ ማለት ነው። ምክንያቱም ምን እችላለሁ ምናምን በሚል እሷ የራሷን ላይፍ እንድትኖር አደረግከት ማለት ነው። ስለዚህ ይሄ ሀሳብ ማንም ሰው ሊያስበው የማይገባ መጥፎ ሀሳብ ነው ልለው የምችለው ምክንያቱም የምትፈልጉትን ሰው በማናደድ አይደለም የምታቀርቡት፣ ወይንም በማስቀናት አይደለም። እንደ በቀናቸብህ ቁጥር እኮ አንተ ለህይወቷ እንደማታስ የፈለገ ብትወድህ እራሱ ለህይወቷ እንደማታስፈልጋት የወደደችን ምን እንድትርቀህ ነው የሚያደርጋት። ሰውን ስታበሽቃ ስታናድዳ፣ ጭራሽ ከድሮ ኤክስ ህጋት አርቀህ ምናምን እንደዛ ፏፍትን እያልክ በየቪዲዮ እንት እያልክ ስትወጣ ማለት ነው። እና ስለዚህ ይህንን በመወሰናችሁ በጣም ነው የማዝነው። ሁለታችሁም እስማትት መስሉ ነበረ። ነገር ግን ይሄ የጅል ሀሳብ ነው። በቃ ምንም ማድረግ አይቻልም። የምር እኔ በጣም ነው ያሳቃችሁኝ ማለት እንዲሁም እንደዚህ ለቀልድ ነበር የተቀራረብ ነው ማለታቸው ቀርቶ እንትን ብትሉ ትንሽ ይሻል ነበር ማለት። ይሄ ነገር ይቅርብኝ፣ ቆይቶ ገባኝ ናም ብለሽ ብትወጪ ፍቅር ኦኬ፣ አዝናላት ነው ለሩታ ይባላል። በነገራችን ላይ እሩታንም አግኝታት ነበር ወደ መጨረሻ አካባቢ። ምንድን ያለቻት ለሩታ ማለት ነው፣ እኔ እንደምታስቢው ከአብርሽ ጋር ታርቄ ሳይሆን ለአንቺ ለማስቀናት ነበረ አንቺስ ቀንተሽ ወደ ህይወት ወደ አብረሽ ልትመለሽ የፈልግ ነው እንደዚያ ያደረግኩት ስትላት እሩታም ግን ያው ታውቃት አላችሁ የዋዛ አይደለችም እሷ መልስ አትቻለምና ምንድን ያለቻት እሩታ አይመስለኝም እኔ እንደዛ መቼም አላስብም አሁንስ አይተሽው አይተሽው አላዋጣ ስላለሽ አይ ብሄድ ይሻላል ብለሽ ወጣሽ ከህይወቱ እንጂ እኔን ለማስቀናት እንዳልገባች በትክክል አውቃለሁ ነው ያለችው። እንግዲህ ምንም ማድረግ አይቻልም። ለማንኛውም ማናችሁም ቢሆን እንደዚህ አይነት የእጅል ሀሳብ መጠቀም የለባችሁም። የምር እንዲህ ይሄ ማንም ሊያደርገው የማይገባ ተግባር ነው። የምትወዱትን ሰው በማናደድ እና በማስቀናት አይደለም የምታገኙት። እንዴት እንደመጣላችሁ ይሄ ሀሳብ አላውቅም ማለት ነውና ለማንኛውም እሩታም ብቃቷን እስከ ጥግ ድረስ አይታለች፣ አሳይታቸዋለች ማለት ነው። ስለዚህ ሁለተኛ ይሄን ስህተታቸውን ትደግምታላችሁ ብዬ አላስብም። እንግዲህ ፉፉ ደግሞ ይሄ ነገር ለምንም ሄድሽ ለምንም አይመለከተኝም፣ ነገር ግን ለእኔ ቦታ እንደሌለች ነው በዚህ ነገር ያወቅኩት ብሎ በጣም ሲናገራት ነበረ። ግን እሷ ምናለች? እኔ አሁንም ይሄን ነገር ምነግርህ ከአንተ ጋር መታረቅ ፈልጌ አይደለም ግን። እና ለምን ፈልግሽ እኔ ለመታረቅ ካልፈለግሽ ካለውበት ድረስ ጠርተሽኝ ለምን እንደዚህ በስትነግሪኝ ያለች ብሎ ሲላት፣ ምንድን ያለችው? እውነታውን እንድታቅ ፈልጌ ነው እንጂ እኔ አሁንም ልታረቀህ እያልኩህ አይደለም ብላለች። መታረቃችሁ አይቀርም ምክንያቱም ፍቅር ከአብርሽ ጋር ካልሆነች ከሁፉ ጋር ነው የመጨረሻ ልትሆን የምችለው። የፈለገ ቤት ጣሉ የሚያጨቃክል ልብ የላቸው ማለት ነው። ለማንኛውም እሩታም ያው ከማነ ከይሳቅ ጋር ትክክለኛ ነገር እንደሌላት እናውቃለን። ስለዚህ በቅርቡ አብርሽና እሩታ ይታረቃሉ፣ ሁፉና ፍቅር ደግሞ ይታረቃሉ ማለት ነው ያ ከዛ ምዕራፉ ይዘጋል ማለት ነው። ለማንኛውም ይመቻቸው።